ስጋ በተለያየ አይነት መልኩ ተሰርቶ መሞከር የምትወዱ ሰዎች ካላችሁ ዛሬ እንደዚህ አይነት አማራጮች የምታገኙበት ሁለት ቤቶች ያሳያችኋለሁ። ስጋ የምትወዱ ከሆነ የእነዚህ ቤት ምግቦች ይመቻቸዋል ብዬ አስባለሁ። መጀመሪያ ማሳያችሁ ቤት ኮርማ ግሪል ሲባል፣ ቤቱ የተለያዩ አይነት ስጋዎች በግሪል ጠብሰው በማቅረብ ይታወቃሉ። አድራሻቸው ከወሎ ሰፈር ወደ ሩዋንዳ ሮድ እየሄዳችሁ ከአንኮበር ጌስት ሃውስ ትንሽ ሜትር ርቀት ላይ ነው። እኛ ከሜኗቸው የሞከር ነው የቤታቸውን ኮምቦ ሲሆን ሲቀርብ ይህንን ይመስል ነበር። ውስጡም በሶስት አይነት መልኩ የተሰሩ የስጋ አይነቶች ያካትታል። ሁለቱ አይነቶች የበሬ ስጋ ሲሆኑ አንዱ ደግሞ የዶሮ ነበር። ምግቡን ስታዙት አብሮት ማሽ ፑቴሮስ፣ ቲማቲም ሳላድ፣ ሩዝና ትላልቅ ቻፓቴዎች ይቀርቡላቸዋል። የሞከርኳቸው ስጋዎች በጣም ከመብሰላቸው የተነሳ ትንሽ ሲነኩ ፍርክስ ሲሉ ነበር። እኛ ያዘዝነው ምግብ ኮምቦ ስለሆነ ውስጡ የምታዩትን የስጋ አይነቶች ኢንዲቪጁዋሊ ማዘዝም ትችላላችሁ። ሁለተኛ ማሳያችሁ ቤት ቬኔሲያንስ ሆቴል ሲባል የሚገኘው ቦሌ ከብርሃን ያደራይ ሞል 150 ሜትር ገባ ብሎ ነው። ክላስ የሆነ ዳይኒንግ ኤክስፔሪያንስ የምትወዱ ሰዎች ይሄ ቤት በጣም ይመቻቸዋል ብዬ ገምታለሁ። ቤቱ እንደምታዩት ለዳይኒንግ ብቻ ሳይሆን ለዴትም ሆነ ለተለያዩ ኢቨንቶች በጣም ሪኮሜንድ የሚደረግ ቤት ነው። እኛ ከሚሆናቸው ያዘዝ ነው ላም ሻንክ እና ኦቨን ቤክድ ፊሽ ነበር። ላም ሻንክ ይሄንን ሲመስል በዋናነት የበጋ አጥንት ነው የሚያካትተው ከስጋው ጋር አብሮ ማሽ ፖቴሮስ ግሬቪ እና ኦኒየን ሪንግስ ይቀርባል። ፖርሽኑም ለአንድ ሰው ሲበቃ፣ በተለይ ከማሽ ፖቴሮስ ጋር በጣም ተመችቶኝ ነበር። ኦቨን ቤክድ ፊሽ ኦቨን ውስጥ ቤክድ የተደረገ አሳ ሲሆን እሱም ሲመጣ ከኦኒየን ሪንግስ ስፒናች እና የቤታቸው ሶስ ጋር ነው። አሳውን በደንብ ከመብሰሎ የተነሳ ትንሽ ስትነኩት ፍርክስ ሲል ነበር። ስፒናች ከቤታቸው ሶስ ጋር ከአሳው ጋር በጣም አብሮ ሄድ ነበር። እንደነገርኳችሁ ክላስ የሆነ ዳንኛ ኤክስፔሪንስ የምትወዱ ሰዎች የዚህ ቤት ምግቦች ይመቻቸዋል። ምግቦቻቸው ብቻ ሳይሆኑ የቤቱ ስቴቲክስም ቴቲክስም ፋንሲ የሆነ ቫይብ አለው። ምግቦቻቸውም ለእኔ በጣም ተመችቶኝ ነበር። ዛሬ ይዤላችሁ የቀረብኩት ይህን ሲመስል ሌላ ጊዜ የተሻለ ነገር ይዤ እንድቀርብ አስተያየታችሁን ነገሩኝ